የኢትዮጵያ አትሌቲክስ ፌዴሬሽን በስሩ አገልግሎት የሚሰጣቸውን አካላት ምዝገባ ባለማካሄዱ ምክንያት በተቋሙ በርካታ የመረጃ ክፍተቶች ይስተዋላሉ። ከጥር 2024 ጀምሮ የአትሌቶች ተወካዮች አሰራር ወደ ዓለም አትሌቲክስ መዘወሩ ደግሞ ችግሩን አጉልቶታል። ፌዴሬሽኑ ይህንን ክፍተት ለመሙላት ታሳቢ ያደረጉ ስራዎችን መስራት ጀምሯል። ሀገራችን እየተከሰቱ ካሉ ነባራዊ ሁኔታዎች አንጻር አትሌቶቻችንን እና እንዲሁም ደግሞ ከነሱ ጋር ተያያዥ ሆነው የሚሰሩ አካላትን መዝግቦና አውቆ እውቅና ሰጥቶ መንቀሳቀስም ለስራውም አስፈላጊ ከመሆኑ ጋር ተያይዞ ይህንን ምዝገባ ማድረግ አስገዳጅ ሆኗል። በጣም እጅግ ለቁጥጥር አስቸጋሪ በሆነ መልኩ አትሌቶቻችን ጋር በርካታ ሰዎች እየታዩ ይገኛሉ። እነዚህም አውቶራይዝ ይሆኑ አይሆኑም፣ ምንም ፌዴሬሽኑ ማረጋገጫ የለውም። ከዚህ ቀደም በፌዴሬሽኑ የተደራጀ መረጃ አያያዝ አለመኖሩን ተከትሎ በአትሌቶች ላይ የአበረታሽ ቅመሞች እስከመጠቀም ሕገ ወጥ የሰዎች ዝውውር ድረስ በርካታ በደሎች ሲደርሱ ቆይተዋል። ውድድር ሄዶ ብራቸውን የማያገኙ አሉ። ብዙዎቹ እንደዚህም ይበሉ አሉ። ይሄ ይሄ እና ደግሞ በአትሌት ፌዴሬሽን ላይ ራሱ አትሌት ራሱ ይለያል። ብዙ ጊዜ ሄደን ስንወዳደር የማይታወቁ ማናጀሮች ስላሉ እዚህ መታ ራሱ እኔ ነገር ለመክሰስም ለእኔ ነገር ለማለት ራሱ ጥቅም አለው ብዬ ነው የማስበው። ኔ ማን የማን አትሌት ነው በሚለው በቀላሉ ማወቅ ይቻላል። ማናጀሮችም የራሳቸውን አትሌቶች በመያዝ የተሻለ ሰዓት እንዲያስመዘግቡ ጠንክረው እንዲሰሩ ያግዛቸዋል ማለት ነው። ከአንዱ ወደ አንዱ ሽፍት የሚያደርግ ነገርንም ያስቆማል ብለን ተስፋ እናደርጋለን። ፌዴሬሽኑ የአትሌቶችና የአትሌት ተወካዮች ምዝገባ ጎን ለጎን በጽህፈት ቤቱ የብሔራዊ መታወቂያ ምዝገባ እያከናወነ ይገኛል። ይህ የምንን ታሳቢ ያደረገ ይሆን? እድሜ ከመቀየር ወይ ደግሞ የተለያዩ ነገር ከማድረግ የዓለም አትሌቲክስ አገራትን እኛን በብዙ ነገሮች ለመቅጣት ስለሚፈልጉ አንዱ አሳሳቢ የሆነ የመጣ ነገር ነበረ። እሱን በደንብ አድርጎ የማስተካከል ነገር ታዳጊ ከማፍራት ጋር ሁሉም በየእድሜው ካታጎሪ እንዲወዳደር ያደርጋል። በአትሌቲክስ ዙሪያ ከዚህ በፊት ያጋጥሙ የነበሩ የተለያዩ የሰነድ ማጭበርበሮች አሁን በቀጣይ እልባት ያገኛሉ ብለን እናስባለን። ምክንያቱም ከእድሜ ጋር ከሌሎች ነገሮች ጋር ተያይዞ አትሌቶችም ሆኑ ሌሎች አካላት እንዲሁ በተለያየ ጊዜ ፓስፖርት የመቀያየር እድሜያቸውን ፓስፖርት የሌላቸውም እንዲሁ ቲሴራቸውን እየቀያየሩ በውድድር ቦታዎች ላይ እየተገኙ ተገቢ ያልሆነ እድሜ ላይ ውድድር እየተደረገ ያልተገባ ውጤትም እየተገኘ እንዲሁም እስከ ዓለም አቀፍ ድረስ ክሶችም ሁሉ እየገጠሙን ስለሆነ እነዚህን መረጃዎች አደራጅተን መያዛችን ካለን ከምናደራጀው በቀጣይ አሁን ከሰበሰብነው የሰበሰበው ነው እንዳታ ወደ ዳታ ቤዝ እንቀይራለን። አሁን በፌዴሬሽኑ የተጀመረው የአትሌቶች የአትሌቶች ተወካዮችና የብሔራዊ የመታወቂያ ምዝገባ ለተገቢ ሰዎች ተገቢውን አገልግሎት ለመስጠት እንደሚያስችል ታምኖበት እየተሰራ ይገኛል። የምዝገባ ሂደቱ በአትሌቲክሱ ላይ ምን ለውጥ ይዞ ይመጣ ይሆን? ለእነሱ የምንሰጣቸውን አገልግሎት ከዚህ ከምዝገባው ጋር ኢንተግሬት እናድርጓለን። ስለዚህ አትሌቱ ኦርዲ ሬጅስተር የሆነ ስለሆነ መረጃው እኛ ጋር ስላለን በቀላሉ ኮምፒተር ላይ በማየት ለሚጠይቀው አገልግሎት ዘመናዊ፣ ተደራሽ፣ ቀልጣፋ የሆነ አገልግሎትን እንድንሰጥም እኛም ደግሞ የምንሰጣቸውን አገልግሎቶች ደግሞ ለተገቢው ሰው እንድናቀርብ ያግዘናል። ከዚህ ውጪ እዚህኛ ጋር ላይ ፈቃድ ሳይኖረው ወይም ደግሞ በዚህ ስራ ላይ እንደተሰማራ ላይሰንስ ሳይኖረው ማንም አካል አትሌቶቻችን ዙሪያ እንዳይገኝም የህግ ከለላም እንዲያገኙ ሁለትም ደግሞ የሚፈጽሙ ወንጀሎችንም ለመከላከል ከዚህ አንጻር ይሄ ትልቅ እርምጃ ይሆናል ብለን እናስባለን።